ትናንት ድራይታችኋታል ቆንጅዬ ነኝ እኔ ቆንጅዬ ነኝ መልኬ ትንቡሽ ቡሽ አልኩ ምናምን ይሄው አንሽ ብለው ሽተረገም ቤት ቤት ምንድነው? አሁን ከዚህ በኋላ እንደዚህ ሆነሽ ነው የምትጫወችው?

እና ድምፅ የምላርገው ቮይስ ኢፌክት ልጠቀም የምር የምር አንተ ግን ዱባይ እንዳልተገናኘን አሁን ዘጋ። ትሰድበኛለሽ አኔ ላይ እንደዛ ዱባይ

ነብሳቸው አይማርም አቡዬ እንደዚህ ያደረጋችሁ ሰዎች ነብሳቸው አይማርም ይህ ደግሞ ሽንት ቤት ያለሽ ነው የሚመስለው ባዶ ቤት ይሄ ድምፅሽን ይመስላል

ይለያታል በድምፃም በመልኳም ይለያታል። አይ በድምፅ ነው። በመልክ ብቻ ነው። በድምፅ ነው። ፊምታቃለሽ አንቺ። ምን እንደኔ ከቲክቶክ ጋር በደንብ ያወራ የለም። የአሁኑ አወራረሽ ከሚዚክ ጋር ነው የሚመስለው። የሆነ ሚዚክ አለው። ስለዚህ ተለቻችሁ። ለእናንተ ጆሮ ለእናንተ ጆሮ ተመቻቹ የተመቻቹ አንድ እጻፉላት። የተመቻቹ አንድ አንድ አልኩ። ያልተመቻቹ አንቺ ሀኒ ፋሽን፣ ሀኒ ፋሽን። ወይ አንቺ ካፌውን ዘግተሽው ነው ፋሽን ውስጥ የገባሽው? ማ ሸጥኩታ። አንቺ በጣም ቢዝነስ ሰው ነሽ። ምን ፋሽን ጀምረሽ ነው አሁን? ብራንድ ቦርሳና ሀኒ ፋሽን ለወንድ ምንም የለሽም። እኔ እንድገዛሽ ስትመጣ ስጦታ ሰጠሃለሁ። እዚህ ነው። አማዞን ላይ ምናምን ነው እኔ አማዞን። እንዴት ነው አማዞን? ላይ ዌብሳይት ነው እኔ ምገዘው። ዌብሳይት ስጀምር ዌብሳይት ወደዳችሁት? ክሪስፕ ይላል። ክሪስፕ ይሄ ሶፍት ይላል ይኸኛው። ይሄ እንዴት ነው ሶፍት? አሪፍ ነው። አይ ቲንክ የአንችን ይመስላል። ትንሽ ትሆን ዋጥ ስላደረገው ይሻላል። እሺ፣ ቪንቴጅ እንዴት ነው? ጨምረው፣ ድምፅሽ ቪንቴጅ ይጮሃል። ቪንቴጅ በጣም ይጮሃል። ላውድ ነው። ኦኬ። ስለዚህ የተመቸቻት

ጊዜ በዶክተር ጥፋት ድምፃቸው የተበላሹ ሰዎችን ኢንተርቪው የሚያደርግ ጋዜጠኛ ከስራው ተባሯል። ታውቃላችሁ ፖስት የተደረገ እስኪ ችግራችሁን ተናገሩ ምናምን ብሎ ሲጠይቃቸው ማለት ነው። ጋዜጠኛው ጋዜጠኛው ዝም በቃ፣ እዛ አቁም መቆጣጠር አቃተው። በተረፈ በታመመ ሰው ሳቅ ምናምን ብሎ አባረሩት። ፖስት ተደርጎ ነበር እንደውም እንዴ ምን ያድርግ ታዲያ? እሱ የእውነት ምንድን የሆናችሁት ምንድነው? የተከሰተባችሁ እንዴት ነው ስህተቱ የተፈጠረው ምናምን ነገር ሲል ሊያስረዱት ሲያወሩ በቃ ሌላ ታሪክ ሳለፈጥሩ ግን አይባረርም። ምክንያቱም በአንደርስታንድ ሊያደረጉ ማርያምን ተባረሩ ማርያምን ተባረረ። እንደው ምን እንግሊዝኛ ስለማልችል ነው እንጂ በጣም መሳቁን መቆጣጠር ባለመቻሉ የተባረረውን ጋዜጠኛ ብላችሁ ሰርች ብታደረጉት እን በእንግሊዝኛ ማ ኢትዮጵያ አይደለም አይደለም፣ የውጭ ሀገር ነጭ ነው። ኢንተርቪው እያደረጋቸው ሳቁን በቃ መቆጣጠር አልቻለም። ምክንያቱም ድምጻቸው በህክምና ስተተች ሰዎችን ነው ኢንተርቪው እያደረግ ያለው፣ እዛ ሰብስቦ ከዛ እስኪ አስረዱ፣ ምንድን ነው ምናምን ብሎ ስያቸው በቃ ድምጻቸው ሌላ ብቻ በጣም ነው የሚያስቀው። ፖስት ተደርጎ ነበረ፣ ግን የተፈጥሮ ጉዳይ ነው። አሁን መቆጣጠር አትችልም። አሁን አንተ የኔን ድምፅ ስሰማ ራስን መቆጣጠር አልቻልኩም። ይሄ የተፈጥሮ ጉዳይ እኔ አልቻልኩም። እንዴ በቃ እኔ አልቻልኩም። በቃ በጣም ያስቃል። እሺ አሁን እጣሁን እንጀምር። የወርቅ ብራስሌቱን እጣ እንጀምራለን። ቤተሰብ አርዩ ሬዲ ስንት ግራም ነው? ከአስር ግራም በታች ከሆነ አልወዳደርም። ይቅርታ ጋይስ፣ ስንት ግራም ነው?

ይበቃል። ለብራስሌትነት አረብያክሽ አንድ ግራም ትላለች። እኔ አማችሽ እኮ ነኝ፣ ኤልያስ ወንድም እኮ ነኝ። አክብሮትሽን አሳይኝ እንጂ ነግሬሻለሁ። የኔ ጠላት ጠላቷ ነው። ሪም እህቴ እኮ ናት። ጠላት ጠላቷ ነው። እኔ ደግሞ ባሏ ወንድሜ ነው። ኢትስ ማይ ብራዘር። እንደዛ ከሆነ እንኳን ጠላት ጠላት ነገር ተናግሬ ነው ማጣላችሁ። አዲ ያሲያው በእጅ አዙር ፋሚሊ ሆነናት። ኮመንት ላይ የምትጽ ሶስት ነጥብ ሶስት ሶስት ሶስት ግራም አላት። ሶስት ግራም ሶስት ግራም ጋይ ሶስት ግራም ነው። ኦኬ ሶስት ግራም ወርቅ ነው ብራስቴቱ ጋይስ። እሺ ልንገራቸው አንድ ነገር። ኮመንት ላይ ቁጥር ምጽፎ አይቻልም። ገብታችሁ ገዝት ነው ቁጥሩ የምጠሩት። እኔ ቁጥሩን እጽፈዋለሁ እዚህ ጋር ሚኪ። ሁሉም ተወዳዳሪ ነው እዚህ ጋ፣ እኔ ብቻ ነው መወዳደር ማይፈቀድልኝ። በወረቀት እጽፋለሁኝ እዚህ ጋ፣ ከዛ የበላው ሰው እንደዚህ አድርጌ ቁጥሩን አሳያለሁ። ኦኬ፣ ኦኬ ጋይዝ ተስማምታችኋል። ፎሎ ያላደረገ ፎሎ ያላደረጋችሁ ሰዎች ቢደርሳችሁም ወርቁ አይሰጣችሁም። ምክንያቱም ሪመን ፎሎ አርጋችሁ የዛለት አራመቶ ሺ አስገቧት፣ እና የወርቅ በራሴ የተሰጠናለች ብያችሁ ነው። በአንድ ቀን አራት ሺ ምናምን ፎሎ አርጋችኋት፣ አራት ሺ ምናምን ነበር የጎደላት አራመቶ ሺ በአንድ የሞላችኋት። ለዛ ነው ይህንን ብራስሌት ወርቅ እየሰጠች ነው ያለች። ከዛን አሁን የገባ ሰው ቁጥሩን አግኝቶት ግን ሪምን ፎሎ ካላደረገ አይሰጠውም ወርቁ። ከስማማን ንኪዩ። እሺ፣ ቁጥር ሊዝ ነው ሱሱ የናይጊቪ ማሬ ቁጥሩን መጻፍ ነው አቡዬ ከታች ቁጥሩን መጥራት ነው። እየገቡ ነው ገስት የሚጠሩት። ዋል እንዴት ናችሁ ቤተሰብ? አንድ የሚሰጣቸው አንድ ሰውን ሰው አንዴ ነው ቁጥር የሚጠራው። እንደምቀምጠው ቁጥሩን ጽፌያለሁ። ከአንድ እስከ መቶ እየገባችሁ ቁጥር መጥራት። ቁጥሩን ያገኘው ሰው የብራስሌት ወርቅ ተሸላሚ ይሆናል። ያ ሰው የሚኖረው ከኢማራት ውጭ ከሆነ ብሩ በአካውንቱ ይገባለታል። የወርቁ ብር ሌትስ ጎ ፋሚሊ አኔን ምንድን ነው የሚነቅላት ዛሬ እኔ ግራ ገባኝ ኦ እንዴ እማላቀው ሙዲር የተባለም ዴ እስክሪንሽ ላይ እኮ ያሳይሻል ምን ይልሻል ኦኬ አሁን እስክሪንሽን በደንብ ከዚህ በኋላ ከተነቀልሽ ይጽፍልሻል ሰው ከነቀለሽ ግን ሊነቅለሽ የሚችል ሰው የለም። ሶስት ሰው ነው ማስገባትና አራት ሰው ነው ማስገባትና መንቀል የሚችለው እዚህ ቤት ሪም፣ መስዬ፣ ቤቲ፣ ሶፊ ማስገባትና መንቀል የሚችሉት። ሌሎች ሞዲሬተሮች ኮመንት መዝጋትና መክፈት ሚውት ማድረግ ነው የሚችሉት። እሺ ሌትስ ጎ አስገቡ። ሞዲሬተሮች አራታችሁ፣ ሪም፣ ቤቲ፣ መስዬ፣ ሶፊ አስገቡ ሰው። እሺ እዚህ ጋር ገስት ላይ ካለ ሰው ነው ምን ጀምረው ከረጁ ጀምራለን። ሌዲስ ፈርስ በሚለው ከሚኪ ነበር መጀመሪያ የነበረ አይደለም። እኔ እኔ መጨረሻ አልፈልግም። እንዴት ናችሁ ፋሚሊ? መጀመሪያ ሀቢባ ሪፖርት እናደርጋለን ብለው ፊፍቲ ሴንት ላይ ነው አድርገው የጥቁር ነገር ዘር ማጥፋት ነው የሚሆነው። ሀቢባ አይንሽን እንኳን ማየት አንችልም እኮ። ይታይሻል አይደል? የሰው አይን በጣም በዝቶብኛል ምቀኛም። ለዛ አይንሽን ሸፍኚ በጣም ሹልሹል

ማስክ እናቴ የማስኳ ንግስት ነበርኩት ላይ የኮሮና ኮሮና ጊዜ ነበር። ከዛው በቃ የኮሮና ጊዜ ላይቭ ላይ ቲክቶክ ላይ ነበር አይደለ? ምናምን ዋ ዘልዛለ ምናምን እያለ ከዛ ኒቃብ አደረግኩ። ኒቃብ አደረግኩና በሻርፕ ረፍ እፍናልኩኝ፣ ታፈንኩኝ። በቃ በሻርፕ እራሴ ጠቅል፣ ወላሂ። ከዛ ወደ ቪዲዮ እየሰራብን በቃ ሴቶች ላይ ቪዲዮ እየሰራብን እኝ ባለ ጌያ እየገቡ ላይቭ ፊታቸውን ከወንድ ጋር ያወራሉ ምናምን እያለ ሃይማኖታዊ ነገር አንጎ ጉዳዩ ምንጠቀመውን ሁሉ አሰቃየን። በቃ ይሄ ምነግራቸ ዛሬ አራት ዓመት ነው ጋይስ። ከዛ አሰቃየን በቃ። ሲያሰቃየን እኔ ምን አደረግኩኝ? ማስክ መጀመሪያ፣ ያኛው ሻርፉ እያፈነኝ ምራቄን ላማት ነው አልጨርኩም፣ ተጨነኩ ነብሴ። ከዛ በማስክ ቀጠለ ቀጠለ። በቃ ለረጅም ጊዜ ማስክ ነበር ማድረግ ነው እንደ ሲጀመር ረጁ እኮ ቁርአን ብቻ ምናምን እንድትነቀው ቁርአን ነው በቃ። ስትገቡ የእሷ አካውንቱ ስትገቡ መስጊድ የገባችው ነው የሚመስለው። ስለዚህ በቃ በጣም እንትን ነበረች። ኃይለኛ ነበረች በቃ ማለት እንትን ሲለን ሲሰድበን ምንም ሲለን በቃ በእንትነን በማስክ ምናምን በቃ ይሻላል ብዬ ፊታቱ እንዳይታይ በቃ ስለዚህ፣ አራም አይደለም ፊታቱ ከተሸፈለ አራም አይደለም ለማለት ነው። እሱማ አራም ነው ምን ሰው እንድንወጣ ነበር ከቲክቶክ በቃ ሰው ሀሳቡ ልጁ እንዳንጠቅም ነው። ቀጠልኩ በዛው በቃ ለረጅም ጊዜ በማስክ ከዛ ማስክ ለማስወለቅ ታስታውሳለህ? ሚኪ የሆነች ሊስታማ ረጁን ማክስ ለማስወለቅ እኮ ያልተገባ መስዋዕትነት የለም እኮ የረጁ ፎቶ ማክስ አውልቃ ተገኘ ተብሎ ላይቭ ላይ እንደ ቢግዲል ነበር የሚወራው። ማክሷን አውልቃ

በቃ እንደዚህ እየፈገፈገች ነው። እንደውም የፈገፈገችበት ማለት ነው። ድሮ ስትመጣ ቲክቶክ ላይ በጣም ደፎጭ ነበር አፍንጫዋ። አሁን የመጨረሻ እንደዚህ በቃ የመጨረሻ ሴክሲ ሆኗል አፍንጫዋ፣ እንደዚህ ሰልካካ ሆነ።